ጋሽ መስፍን የሀና አባት የህክምናው የቀረው የጎደለው የተባለ ሶስት መቶ ሺህ ብር ለመሙላት ድርድር ላይ እንደሆነ እና እንዲሁም ደግሞ ዛሬ ዝያራ እንደሄደ አንዳንድ መረጃዎች እየተሰማ ነው። ይህን ሰውዬ በቃ አባት መሆኑን አረጋግጦ ገና ዲኤምኤን ውጤት ሳይመጣ የሀናን አባት እየተንከባከበ ይገኛል። ነገር ግን የዲኤምኤን ምርመራ ባዩሽ አልተኛችም፣ አሁንም ልትቀለብዘው እየሞከረች ነው እያሉ ነው። የነገርም እውነት ይሁን አሰድ እስካሁን የተጣረ ነገር ባይሆንም ነገር ግን ጋሽ መስፍን እውነተኛ አባት መሆኑን ገና ካሁኑ እያስተዋወቀ ነው። በነገራችን ላይ ያው ሰሞኑን እንደመጣ አያስተዋውቁ ነበረ። ማለት የሆነ ውስጥ የነገረው ነገር ስሜቱ ተናግሮ ነበረ። እኔ ልጄ ውስጥ የሚነግረኝ ሀና ነች እንጂ እችኛዋ ምንም ልጅናት መስለኝም መስሎም አልታየኝም ብሎ ነበረ። እኛም አልታየንም። ጋሽ መስፍን አንተ ብቻ አይደለህም። እቺ ሙጢ ነች አውቃ ይሄ የባዩሽ ስራ ነው ማለት ነው። ስለዚህ እውነተኛው ነገር ውስጥ ስለሚነግርህ እውነተኛ እውነተኛ ነገር ይሄ ነው ማለት ነው። ሶ አሁን አንተ ምንም አያሳስብህ፣ አብሽር፣ ችግር የለውም። ነገር ግን እውነት በብር እንዳይደለል ይህችን ሴትዮ ተከታትለ የህግ መቅረብ አለብህ። ብር ሰጣ ሜዲጋሉ ከቀየረችው ማለት ነው። አይ እኔ ስራ አለኝ እዚህ አልሆንም ካልክም ውጤቱ አይተ የሃናን አደለብ ከተባለ ይህ በብር እንደተሰራ ውቀ። ሃናን እንደተባለውም ይዛሀድ ከአንተ ጋር ልጅህን መሄድ ትችላለህ። ይህ የሃናን አባት ደግሞ ያው ብር ነው የሚያስፈልጋቸው፣ ያን ልጅ አላቸው በቻልከው አቅም በብር ብትረዳቸው ጥሩ ነው። ነገር ግን ሜላትስ የሜላት ነገር ሜላትና አዲሷ ልጅ እስከ መቼ ነው የሚቀጥሉት? እርግብዬ የእውነት ልጅ ነሽ ወይ? እያወቅሽ ውስጥሽ እያወቀ ቤተሰብ ሁሉም አንዳንዴ ሰው እያወቀ ተንኮል ይሰላል የሚባለው የምር የእውነት ነው ማለት ነው። አንዳንድ ሲባል ሰምታችሁ ያለ እንዳለ ይህ ውሸት የሆነ ሀሰል የሆነ አውቆ ነው የውሸት የሚከራከር ሰው አይታችሁ አታውቁም? የምር አሁን እነሱ ነው ትዝ ያሉኝ ማለት ነው። በተለይ ደግሞ ባዩሽና እርግብ ማለት ነው። እና በቃ ሁሉም ነገር እያወቁ በቃ ከድራማ ወጣ ሁና ኖርማል ማሰብ ጀምሩ። የምር ነው የምላቸው። እና አንዳንድ ሰው ሀቅ እንደሌላቸው እያውቁ በቃ እስከ ጥግ መሄድ ይፈልጋሉ የእነሱ አይደለም እኮ ታሪኩም ይሁን ምኑም የእነሱ አይደለም ግን፣ እነሱን አስመስሎ የሆነ በግድ እንትን ለማለት ይፈልጋሉ። እና ምንድነው በውሸት ይከራከራሉ እስከ ጥግ ጊዜያቸውም ሰውተው ብራቸውም ሰውተው የሚሄዱ ሰዎች አሉ። አንዳንዴ ደግሞ ይሄ አጭበ የሆነ ህዝብ ብር የሚያታልለው ብርን በብር የሚሸርብ ሰው ደግሞ ብር ተቀብሎ የጊዜው ነገር በቃ እውነት አስመስሎ አዎ ልክ ነህ፣ ይሄ ነው የሚሉ አሉ ማለት ነው። አንዳንዶቹ ደግሞ እዚ ይሄ ህሊና ያላችሁ ማለት ነው። በአሁኑ ሰዓት ህሊና ያለው ከመቶ መድሬ ስንት ፐርሰንት? አምስት ፐርሰንት ወይም ደግሞ አስር ፐርሰንት ሊገኝ ይችላል። በአሁኑ ሰዓት ሁሉም ህሊናው የሸጠ ነው። በምን በብር በቁሳቁስ ነገር በተራ ነገር በቃ የብር ሲሉ ወንድሙ ህዱ የሚሸጥ ሰው ነው ያለ እውነት ለመናገር ማለት ነው። እና ዋለ እንደዛ አይነት ሰው የለም ነው የምትይኝ አንቺ አልሰማሽም? ለዛ ሰሞኑን ሆነ እንትን ቪዲዮ ስናይ ምንድን ነው አላየሽም? የገዛ እህቱ ከጓደኛው ጋር ነገር እሱ ነው የምልሽ እኮ እኮ አሁ እንደዚህ አይነት እውነተኛ ታሪኮችም አሉ። ስለዚህ ወሱ ሱ የሆነ ቀን ማታ ያየ ነው ማለት ነው እና እንደዚህ አይነት ሰው ህሌ ናቸው። ከኋላ ደግሞ ምንድን ነው አለ እኔ እንደ ብዬ ያለ መውሰድ ነው እንጂ ምናም ብሎ እንደገና ሌላው ውሸት ማለት ነው አንዳንዴ ውሸት ሲወሽ የሆነ በውሸት ለማደር ሲባል ሌላ ውሸት ሁለት ውሸት ሶስት ውሸት ነው የሚዋሸው። በቃ አንዱ ለማሳመን የግድ ሌላ ውሸት ማውሸት አለብን። ስለዚህ እንደዚህ አይነት ገቶ ሰዎች አሉ። በቃ ውሸት እየሆነ ውሸት እንደሆነ እያወቁ በውሸት እስከ መጨረሻ የሚሄዱ አሉ። ዋይ ለምን እንዲ? በቃ የእናንተ ካልሆነ የእናንተ አይደለም፣ የእናንተ ነገር ፈልጉ ነው፣ እውነት ያለበት ፈልጉ ነው። በቃ እንደው እውነት የላችሁም አይደል? በቃ አንተነ እውነተኛ እኔ ሀሰት ነን ብላችሁ በቃ ሰውዬው አስደስታችሁት ትሄዱት እንዴ? ምንም ምንም በውሸት ይሄን ነገር ርቅ መንገድ መሄድ አያስፈልጋችሁ ጋይስ ብራችሁም ጨርሳችሁ። አንዳንዴ የውሸት ክስ ሲካሰሱ ተካሰው ንብረታቸውን ጨርሰው ነገር በቃ ይሄን ድንበል የምንድን ነው የጠበቃ ምናምን ምናምን እንንዳዋቸ የዛ ስፍር ነው እንዲ የምትሰሪው እንዳትል፣ ያው ሚዲያ ቴክኖሎጂ ረቋልና ተሰማማቹ ዳዳምጣላችሁ ታሪክ ታያላችሁ ጊዜ ካላችሁ ደግሞ ማንበብ ትችላላችሁ። በተለይ ደግሞ ሚዲያው እኛ አጠቃቀማችን ይወስናል እና ብዙ ነገር የምር በቃ ወሬ ነገር ትሰማላችሁ። ሚዲያ ሁሉም ሚዲያ ተጠቃሚ፣ ያኔ ሁሉም ትክክል ማለት አደለም። አንዳንዱ የእውነት የሚሰራ አለ። በእርግጥ የእውነት የሚሰራ ሚዲያ በአሁኑ ሰዓት ማንም አይከተለው። በቃ አጭቤ አጭበርባሪ ሆያ ሆዬ ያለበት ቦታ ነው። ሁሉም ሰው ኢዩድስቲያው ሰው ያለበት ቦታ የት ነው? ከነብራቸው ሄድ እስኪ ትክክለኛ ነገር ያለበት ቦታ ደግሞ ሂዱት። ማነው የሚከተለው? ስንት ፎሎ አለው ስንት ሰብስክራይብ አለው ስንት እንትን አለው ቪው አለው የለም። እኔ ወላሂ ብዙ ትለመ እኔ በራሴ ማለት ነው የሆነ አንድ የምከታተለው ነበረ በሰዓቱ ማለት ነው። ግን አሁን ማንም ነው። እኔ አሁን እርግፍ አድርጌ ምን አልተውኩትም፣ እንደ መጀመሪያ ባላየውም አንዳንድ ያየዋለሁኝ እና የምር አሁን ሳየው እንደ መጀመሪያ እይታነ ምናምን የለም ምስአት ነው ካወቃችሁ፣ የእርቅ ማደ ሬዲዮ ሰባ ስምንት ነጥብ ሰባ ስምንት ምናምን የሚባለው እነ እንዳልካቸው ምናምን ካወቃችሁ፣ እነ ሳሚ የሚያቀርብን ፕሮግራም በጣም አስተማሪ ታሪክ ነው። የምሬ ነው ምላችሁ አሁ ሱ ሱ ተከተለሽ አሁ አየ ነው ባለፈው፣ ማለት እንደ መጀመሪያ ጀመረ አላየውም። ጓደኛ ያለች ከሷ ጋር ነው ማለት እና ያን ፕሮግራም ምናልባት የምትከታተሉ ታውቃላችሁ። አሁን መጀመሪያ ያወርቅ ማድ ነበረ። ባለፈው ደግሞ ቀይረውታል። የሰላም ገበታ ብሎ የሬዲዮን ፕሮግራሙ ተብለውታልና እዛ ፕሮግራም የሚቀርበው ህዝብም እንዲሁም ደግሞ እንትኑ እነሱም ደግሞ እስከ ጥግ ነው የሚሄዱት። ወላይ ከሚከታተላቸው ሚዲያዎች እነሱ አንዱ ነበሩ። የተበደለን የተጎዳ፣ እናት ከልጇ አባት ከልጁ ሀታ የሚያስፈልገው እስከ ፍርድ ቤት ድረስ ሄደው ምንድን ነው ጠበቃ ቀጥረው ንብረታቸው የሚያስመልሱ እንደዛ ፕሮግራም የመወዱ ፕሮግራም የለም። ብዙ እንትኖች ያለው ይከታተላለሁኝ፣ ነገር ግን እንደነሱ ያላየውም እስካሁን። አሁን ግን መጀመሪያ በጣም እንትን ነበራቸው። አሁን ግን ሰው የለም። የት ነው የሄደው አላቅም። እኔም እንደ መጀመሪያ ዞትር ሆን ብዬ አንድ ሁለት ብዬ ግን አያቸዋል። ወርቅ ፈርጌ። አሁን ግን የሚታየው በቃ እሱ ጋር ሰው የለም። ሌላ ሆያ ሆይ ጋር ነው ያለውና የውሸት ቦታ እና ለዛ ነው ውሸት እንደሚስት የለም። እና ትንሽ በቃ ሰው እውነቱን ውሸት አስመስሎ፣ እውነቱ ደግሞ ውሸት አስመስሎ፣ ውሸቱ ደግሞ እውነት አስመስሎ በቃ ሰው የበዛበት ቦታ ደግሞ ግር ብሎ ሰው የሚሰበሰብበት ቦታ ያን ቦታ ነው በቃ ይሄ እውነት ነው ሀቅ ነው ምናምን አለለም። በቃ ሰው ስለበዛ ብቻ እዛ ቤት አንድ ሺህ ሰው አለ እዚህ ቤት አስር ሰው ካለ በቃ ትክክለኛው ነገር ወይም ደግሞ ይሄ የተነሳው ሀሳብ እውነተኛ እውነተኛው ሀሳብ አስር ሰው አለበት ቤት ነው። ግን ሰው እዛ አስር ሺህ ዘጠኝ ሺህ ውርብር ሲኖር ያው እውነተኛ ነገር አለው ይመስላል። እና በቃ እንደዚህ በቃ አጭቢ አጭቢ የሆነን ቀርተናላችሁ ፈልጌ ነው። ስለዚህ የምላችሁ ፈልጌ አሁኑ ይሄ ሁሉም በባዩሽ ነው። ባዩሽና በእርግብ ነው። ባዩሽና እርግብ ነገሩ ያውቁታል። ውሸት ነው። ግን እስከዚህ ሜዲካል ቤት ገና ብዙ ይሄዳሉ። ባዩሽ አትተኛም። ለማድቃጥም ደረጃ ይደርሳሉና ያው አሁን በብር እየተዳደረች መሆኑን ሰምተናል። ይሄ ነገር ደግሞ እጅግ በጣም አስቸጋሪ ነው። ተው ለማለት ያህል ነው። በተረፈ ያው ሁሉም ነገር እናቃለን። ብጋሽ መስፍን አይደለም አንተ፣ እኛ ራሱ ልጅቷ ያንተነች ነው የምንለው። ርግብ ግን ውስጤም አይነገረኝም ብለሃል፣ እኛ ውስጣችንም አልነገረንም። ሜላትም ደግሞ ሆን ብላ ምናልባት ልጅቷ እንትን ብላ ነው እንጂ ያው እናት ደግሞ ልጅ ነገር ታውቃላችሁ። አባትም እንደዛው ሞር ደግሞ እናት ላይ ሲሆን እንትን ይላል። ይህ ነገር ሳይገባት ቀርቶ ይሆን እያወቀችም ይሁን ግራ ቢገባኝም ግን የሰውን ትንሽ አሳሳቢ ነው። ይህን ከልቧን በአንድ እንዴት ልጅን መሰለ ሀታ የድሮ ፎቶና አሁን ሲታይ በጣም እንደው በደንብ ባላየችውም እንጂ ማነች የሚላት ምንጽሯ ለብሳ ብታይ ኖሮ ፎቶ የድሮ ፎቶና ሀናን አንድ ምናልባት ልብ ብላ አላየችው ይመስለኛል። እችንኛው ሀናን በሰራተኝነት ስለሳለቻት ይሆናል። ሰው እንደ ሳላችሁት ነው የሆነ የምትስሉት ነገር አለ። በዛ ስለሳለቻት እንዴት የኔ ልጅ ትሆናለች የሚል ነው እንጂ ምድር ደሙላችሁ ይህንን መሄድ ያስፈልግ ነበረ። የአሁን ፎቶና ያሁን የድሮ ፎቶ ቢታይ ማለት ነው። አይኗ ጋርዶት ይሁን ተጋርደው ይሁን በላቅም እንደዛ ነው። ፎቶ ራሱ ይናገር ነበር የድሮና ያሁኑ። ግን ምን እንደነካ ተላቅም ይላት እንግዲህ ያው ምን ማለት አይቻልም። ሜዲካሉ ከሆነ ሆነ ካልሆነን ግን እርግብዬ መተወሰነ ሰዓት ነው የምትቀመጠው። ዋናው ነገር ግን የውሸት እስከ ጥግ ድረስ አትሄዱ ለማለት ያህል ነው። በተረፈ ሰላማችሁ ይብዛ። ዛሬ ይመጣሉ። ከመጡ መጡ፣ ካልመጡ ግን ማፊ ሙሽክላ እንጠብቃቸዋለን። ግን ሁሌም ብቻችሁ ራሱ ብትቀሩ ከሀቅ ጋር ቁሙ ለማለት ያህል ነው። በተረፈ ሰላማችሁ ይብዛ። ባይ ባይ። ቪዲዮ ላይክ አድርጉ።